ሰላም ጤና ይስጥልን። ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችን ከፍ ይላል። ላይክ እንድታደርጉ፣ አዲስ ኮታችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ፉል ጊዜው የምታደርጉትን ድጋፍ በሱፐር ስቲከር ሱፐር ቻት ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በዚህ ፕሮግራም ማንቸስተር ዩናይትድ በሜዳው አዲስ ወደ ፕሪሚየር ሊጉ ያደገውን ሰንደርላንድን ያስተናግዳል። ይህን ፕሮግራም በተለየ ሁኔታ ትኩረት የምናደርገው በማንቸስተር ዩናይትድ እና ሰንደርላንድ ቅድመ ጨዋታ ግምገማ ላይ ነው። ይሄ ጨዋታ ስናተኩር ዛሬ የእንግሊዝ ሚዲያ ምን እያለ ነበር? በተለይ በቅዳሜ የተነባቢ ጋዜጦች፣ የእንግሊዝ ሚዲያ በየቀኑ የሚታተሙ ትላልቅ ጋዜጦች አሉ። ከነዛ ጋዜጦች ውስጥ ትላልቅ ለእግር ኳሱ ቤተሰብ የሚነበቡ የኋላ ገጽ ጋዜጦች ይዘው የሚወጡት ትላልቅ ዘገባዎች አሉና አንድ በግሌ የታዘብኩት የእንግሊዝ ሚዲያ በራሱ የማንቸስተርን ጉዳይ ከፍ ባለ ሁኔታ በማራገብ ሚዲያው ራሱ ከፍተኛ ገቢ የሚያገኝ ነው የሚመስለው። አሁን ጋዜጦችን በየቀኑ ገብታችሁ ብትመለከቱ ቴሌግራፍን፣ ዘታይምስም፣ ዴሊ ሜልም፣ ዴሊ ኤክስፕሬስ፣ ዘሳን፣ ሚረር፣ ሁሉንም ተነባቢ ጋዜጦችን እለታዊ ብትመለከቱ ማንቸስተር ዩናይትድ እና አሞሪም አይጠፉም፣ ገጾች ላይ አይጠፉም። በእያንዳንዱ የፊት ገጽ ለንባብ የሚበቃ ጋዜጦች ላይ ያው አሞሪምም አንድ መነጋገሪያ ርዕስ መፍጠራቸው አይቀርም። ወይ በውጤት ወይ በፕሬስ ኮንፈረንስ የቡድኑን ታላቅነት አንዳንዴ በመዘንጋት የሚሰጡት አስተያየትም እሳቸውንም ለወቀሳ ለትችት ያበቃል። ክለቡንም እንግዲህ ውጥረቱን ከፍ እያደረገ አሁን ግን የእንግሊዝ ጋዜጦች የሚጽፏቸውን ጽሑፎችን ከጊዜ ወደ ጊዜ እየተመለከትን ስንመጣ ነገራቶች በማንቸስተር ዩናይትድ ቤት አለመረጋገጣቸው እርጋታ መስከን ተረጋግቶ ወደ ቀጣይ ስቴፖች የመሻገራቸውን እድልና በተለይ በተለይ አርእስታችን ላይ ምን እንደተጠቀምን ነው። የሩበን አሞሪምን የስራ ዘመን በማንቸስተር ዩናይትድ ቤት ብያን የሚሰጥ ጨዋታ ይመስላል እንደ ጋዜጦች ጽሑፍ እንደሚወጡ መረጃዎች ኦፕታ ደግሞ በዛ በኩል ይዞ የሚመጣው ደግሞ አንዳንድ ከያዛቸው ዳታዎች መነሻ በማድረግ ማንቸስተር ዩናይትድ ቤት የዲሲዥን ታይም ነው፣ አይነት በቃ አሁን ውሳኔ ያለበት ሰዓት ነው የሚል የራሱን የሆነ ግምት ሲያስቀምጥ ለእነዚህ ጋዜጦች ለማብራራት ጥሩ መንደርደሪያ ይሆናል። የራሳቸውን መረጃ አላቸው። ከማንቸስተር ዩናይትድ ከውስጥ አገኘን ብለው የሚያወጡት ትላልቅ መረጃዎች ይኖራሉ። እና ዛሬ የእንግሊዝ ጋዜጦች እስቲ አራት የእንግሊዝ ጋዜጦችን ዛሬ እንመልከት። በእስክሪናችን ላይ ዴሊ ኤክስፕሬስ ይዞ የወጣው የሩበን አሞሪምን የፊት ገልጽ ብትመለከቱ በቀጥታ የሚለውን ጽሑፍ ተመልከቱ እንዳለ ሩበን አሞሪም ሩበንስ ሬድ አላርት ይላል። ቀዩ መብራትን እንግዲህ ለአርዕስትነት ተጠቅሟል። ዴሊ ኤክስፕሬስ ማለት ነው። ዘሳን ደግሞ ፖሲሽን ኢምፖስብል ነው የሚለው እንደምታየው፣ ፖዚሽን ኢምፖስብል በቃ አሁን በቦታቸው ላይ ስለ መቆየታቸው ከዚህ ጨዋታ በኋላ የሚመዘገበው ውጤት በቦታቸው ላይ የመቆየታቸውን እድል እንደሚወስድ ነው። ወደ ውስጥ ገብታችሁ ደግሞ ዝርዝር ጉዳዮችን በተለይ ከሀገር ውጭ የምታደምጡ ሰብስክሪፕሽን አለው ያንን ተጠቅማችሁ መመልከት ትችላላችሁ። ይሄ ደግሞ የሩበን አሞሪምን ጋዜጣዊ መግለጫ መሰረት ያደረገ ጽሁፍ ነው፣ ሚረር ይዞ የወጣው አዊል ጌት ፋየርድ የሚል ነው አሞ፣ በማለት እንግዲህ ይሄንን ሚረር ነው ይዞ ወጣው። ይሄ ደግሞ ተነባቢውና ብዙ ጋዜጦች በእንግሊዝ ሲታተሙ በጣም ከሚታመኑበት ትላልቅ ጋዜጦች መካከል አንዱ ዴሊ ቴሌግራፍ የሚባለው የቴሌግራፍ በተለይ ለማንቸስተር ዩናይትድ በጣም ቅርብ የሆኑ በርካታ ጻፊዎች ያሉበት የጋዜጣ ምንጭ ነው እና ትናንትና ትላልቅ የደጋፊዎችን ፒቲሽን ሲሰበስብ ነበር። ይሄ ጋዜጣ ትላልቅ የማንቸስተር ዩናይትድ ደጋፊዎችን ወደ ሀያ ሺ ና ሀያ አምስት ሺ ገደማ የሚሆኑ ድምፅ የሰጡበት የተሳተፉበት የማንቸስተር ዩናይትድ የሩበን አሞሪም የሊጉን 50ኛ ጨዋታ ያደርጋሉ። ዛሬ በ50 ጨዋታ ውስጥ ሩበን አሞሪም ምን አስመዘገቡ፣ እነማን ተሻሻሉ ብለው የተጫዋቾችን ሬት እየሰጠ ነበር ቴሌግራፍ በጣም ለተጫዋቾቹም ስነቦና፣ እንግዲህ በሞራል ረገድ ማንቸስተር ዩናይትድ ከዚህ በፊት እንደነዚህ አይነት ጉዳዮች ቢነሱ በሰር አሌክስ ፈርጉሰን ጊዜ አይነሱም፣ ሊነሱም አይችሉ። ምክንያቱም ሊጉን በደንብ ዶሚኔት አድርጓል ሀያል በነበረበት ወቅት ያ ገና ነው። ማንቸስተር ዩናይትድ በነበረበት እንዲህ አይነት ጥያቄ አይነ ሰው ቢነሳ እንኳን ፈርጉሰን የሚጠቀሙት እንደነዚህ አይነት ጉዳዮች ለሞቲቬሽን ነው። ተጫዋቹ ኃይል ያደርጉታል። ፈርጊ ለየት የሚሉት ትችት ቢመጣ የሚሰነዘረውን ትችት ወደ ኃይል ይቀይራል። ያ ኃይል ማንቸስተርን አሸናፊነቱን ለማግኘት ሌላ አዲስ ከውጭ የሚመጣው ድምፅ ለማንቸስተር ዩናይትድ አሸናፊነት እንደ አንድ ቱል ይጠቀማሉ። ይሄ ነው በቃ የአንድ የጂነስ አሰልጣኝ መለያ። ምላሽ የሚሰጡት በቡድኑ ኃይል ነው። የሚመጣውን ትችት በኃይል ይቀይሩትና አሸናፊነት ስፕሪቱን በደንብ ያሳያሉ። ሜዲያ ውስጥ የዩናይትድ ታጋይነት፣ ያ ስፕሪት የዩናይትድ ደመነፍሱ ነው። አሁን እየጠፋ ይመጣው ዩናይትድ እኮ የሆነ ሰዓት አለ አፈር ልሶ የሚነሳበት ከተነሳ ደግሞ የማይቆምበት። አሁን ያን ሞተሩ ላቷል አይደንቲቲውን ነው ማንቸስተር እያጣ የመጣ። ለዚህ ደግሞ መነሻ የሚያደርጉት ሁሉም አሰልጣኙን ነው። አሰልጣኙ ብቻ ተወቃሽ ነው ወይ ብሎ ደግሞ አንዳንዴ አንድ መቶ ፐርሰንት ለመደምደም ይቸግራል። ምክንያቱም ማንቸስተር ዩናይትድ ፋይናንሻል ስታቢሊቲ ሳይፈጠር ኤሪክ ቴናግ በበለጠ አዘቅት ውስጥ ለዚህ ሁሉ ኪሳራ አሁን ላይ ለሚመዘገበው ውጤት በነገራችን ላይ ግማሽ ፐርሰንቱን ሃላፊነት የሚወስዱት ኤሪክ ቴን ሃግ ስራቸው ላይ ስላሉ ስለሌሉ አይደለም። የቡድን ግንባታ ፕሮጀክት ለቀጣይ አሰልጣኝ ለሚመጣው አሰልጣኝ ለቀጣይ ለቡድኑ ታሳቢ ያለው የቡድን ግንባታ ብክነት የበዛበት ዝውውሮች፣ ያልተገቡ ውሳኔዎች፣ በርካታ የተወሳሰቡ የዝውውር ሂደቶች እና የቡድን ግንባታ ይህን ድንብር ውጤት ደግሞ የማቃናት ኃላፊነት በጥሩ ሶስት አራት ሁለት አንድ ፎርሜሽን መልክ ማስያዝ እንደሚችሉ አቅማቸውን በሊዝበን በዚህ ታክቲክ ፕሩፍ ያደረገን አሰልጣኝ አመጡ። ሌላ ታክቲክ የአሰልጣኝ ለመሞከር አንደኛ እስቴብል የሆነው ስብስብ በሌለበት ታክቲክ ቀይር ማለትም ከባድ ነው። አሁን ለምሳሌ ቨርሲታሊቲ ያለውን አማራጭ ደብዞ የተስተካከለ ባላንስ የሆነ ስብስብ ቢሆን አሰልጣኙም እኮ ጫና ውስጥ ከመግባት ሞያውን በማክበር ለመቀየር ይገደዳል ግን የራሱ ሙያዊ ኃላፊነት እያለ ይህን አጫዋች በተገቢ ሁኔታ በደንብ እያንዳንዱን ጉዳይ ምላሽ መስጠት እንደሚችል ያመነበትን ስልት መሰረታዊ የእግር ኳስ አስተሳሰብ ነው ብሎ ለራሱ የሚያምንበትን የታክቲክ መንገድ እንዲቀይርም ማስገደድ ከባድ ነው። ባላንስ አይደለም። ምክንያቱም በቂ አማካይ በሌለበት ጥሩ ዊንግ ባኮችን ባላገኘበት ስብስብ ውስጥ አሰልጣኙን ነጥሎ መውቀስም ተገቢያል። ግን በዚህ አሰልጣኝ ውስጥ ምን መሻሻል ታይቷል የሚለው ጉዳይ ደግሞ አሰልጣኙን አይወቀስም እንዳንል የሚያደርጉ ደግሞ ይሄ የመሻሻል ጉዳዮች ሳይፈቱ ሲቀሩ ደግሞ ሌላ ነጥብ። ስለዚህ ማንቸስተር ዩናይትድ ቤት ያለው አሁን ላይ ወቅታዊ ያለመረጋጋት ግለቱ በሚዲያ በኩል በጣም እየተጋጋለ እየተጋጋለ ከእለት ወደ እለት ከፍ እያለ መጥቷል። የዛሬው ጨዋታ ደግሞ ወደ ሊጉ ካደገው ሰንደርላንድ ጋር ነው ማንቸስተር ዩናይትድ የሚገናኝ የሰንደርላንድ ፎርም እንደምታውቁት ነው። አስደናቂ ፎርም ላይ የሚገኝ ቡድን ነው። ግብ የሚያስተናግድ ሶሊድ የሆነ የመከላከል ስትራክቸር ያለው ጠንካራ ቡድን ነው። አሁን በሊጉ ላይ እንኳን ስድስተኛ ደረጃ ላይ ነው የሚገኘው በአስራ አንድ ነጥብ ካደረጋቸው የሊግ ስድስት ጨዋታዎች ሶስቱን በማሸነፍ ሁለት አቻ በመውጣት አንድ ጨዋታ ብቻ ነው የተሸነፈው። ያለፈውን ጨዋታ በጥሩ ብቃት በድል ተነቃክቶ የሚመጣ ቡድን ነው። ስለዚህ ማንቸስተር ዩናይትድ ቀላል ፈተና አይጠብቀውም። እንደምታውቁት ከሜዳ ውጪ ነው ሳንደርላንድ ኖቲንግሃም ፎረስትን አንድ ለባዶ ያሸነፈው ግራኒ ዣካ አሲስት ባደረገበት ኖቲንግሃም ፎር ሳንደርላንድ። በነገራችን ላይ ሁለተኛ ሳምንት ላይ ነው በበርን ላይ የተሸነፈው። ከዛም በኋላ ሽንፈት አላስተናገደም። በተከታታይ በሊካፕ እንኳን ከሀዲስ ፊልድ ጋር አንድ ለአንድ የተለያየ፣ ብሬንፎርድን ሁለት ለአንድ አሸነፈ። ከፓላስ ጋር ፓላስ ሜዳ ላይ ያለምንም ግብ አጠናቀቀ። ከአስቶን ቪላ ጋር በጣም በሚያስደንቅ ሁኔታ በጎዶሎ በዘጠኝ ተጫዋች አንድ ለአንድ ወጡ፣ በአስር ተጫዋች አንድ ለአንድ ወጡ። ከኖቲንግሃም ፈረስት ጋር ደግሞ ከሜዳቸው ውጭ አሸንፏል። ስለዚህ የሳንደርላንድ አመጣጥ ቀላል የሚባል አይደለም። በጥሩ መነቃቃት ነው ማንቸስተር ዩናይትድ አንድ እየሸነፈ አንድ እያሸነፈ አንድ እየተሸነፈ አንድ እያሸነፈ ተከታታይ ጨዋታዎችን ድል በተለይ በሩበን አሞሪም ውስጥ እያስመዘገበ አይደለም። ይህ አሁን ውጥረቱን ከፍ አድርጎታል። አሁን መግቢያ ላይ ለተወሰኑ ደቂቃዎች ያያቸው አብዛኛው ምስል የጋዜጦች የዛሬ ተነባቢ ጋዜጦች ይዘው የወጡት ጽሁፍ፣ አብዛኛው የሚያሳየው ይሄ ጨዋታ የሩበን አሞሪም ቆይታ የሚወስን ነው ከተሸነፉ ኢንተርናሽናል ብሬክን ተጠቅሞ ቡድኑ ለሽግግር ሌላ አሰልጣኝ ለማዘጋጀት ይጠቀማል ነው። እና ማንቸስተር ዩናይትድ ደግሞ ጥሩ ሪካርድ አለው ከሰንደርላንድ ጋር ባለፉት ሰላሳ የሁለቱ ቡድኖች እርስ በርስ ግንኙነት ማንቸስተር ዩናይትድ ሁለት ብቻ ነው የተሸነፈው፣ ሀያ ሁለቱን አሸንፏል፣ በስድስቱ አቻ ወጥቷል። ለመጨረሻ ጊዜ ማንቸስተር ዩናይትድ በ2017 ነበር ሶስት ለባዶ ሰንደርላንድን ማሸነፍ የቻሉ ሰንደርላንድ እንግዲህ ወደ ኦልትራፎርድ ሲመጣ በሁሉም ውድድሮች ባለፉት ሰላሳ አንድ ጨዋታዎች ውስጥ አንድ ጊዜ ብቻ ነው ማሸነፍ የቻለው። ዘጠኝ አቻ ወጥቷል፣ ሀያ አንድ ጊዜ ተሸንፏል። ለመጨረሻ ጊዜ በማንቸስተር ዩናይትድ ላይ እንግዲህ ሰንደርላንድ 2014 ነበር በላርሰን ግብ አንድ ለባዶ ማንቸስተር ዩናይትድን ኦልትራፎርድ ላይ ማሸነፍ የቻለው። ማንቸስተር እንደምታውቁ ደግሞ ያለፉትን ሁለት ሁለት የሜዳውን ጨዋታ ማሸነፍ ችሏል። ስለዚህ የዛሬው ጨዋታ ለሶስተኛ ተከታታይ የሜዳ ድል ነው ማንቸስተር ዩናይትዶች የሚመጡት እና በፕሪሚየር ሊግ ደግሞ ከማንቸስተር ዩናይትድ ጋር ባለፉት ሀያ ዘጠኝ ከሜዳ ውጭ ጨዋታ እንደውም ሰንደርላንድ አንድ ጨዋታ አሸንፉ የተቀሩትን አብዛኛው ጨዋታዎችን ተሸንፏል። እና ማንቸስተር ዩናይትድ ደግሞ በፕሪሚየር ሊጉ ካደገ አዲስ ክለብ ጋር ባለፉት ባደረገው ሀያ አራት ጨዋታዎች ውስጥ ተሸንፎ አያውቅም። ለመጨረሻ ጊዜ የተሸነፈው እንግዲህ በአዲስ ባደገ ቡድን 2021 ላይ በዋትፎርድ አራላንድ የተሸነፈበት ያኔ የኦሊጎናሾሽ ጋር የመጨረሻ ጨዋታ ነበር የተሰናበቱበት። ክላውዲዮ ራኒሪ የዋትፎርድ አሰልጣኝ በነበሩበት ወቅት ነውና ማንቸስተር ዩናይትድ ከአዲስ ያደገ ክለብ ጋር እንግዲህ ያለው ሪከርድ የሚያስደንቅ ነው። በነገራችን ላይ የዘንድሮ የውድድር ዓመት ለሰንደርላንድ በፕሪሚየር ሊጉ አንድ አስደናቂ ሪከርድ ይዘው ነው ብቅ ያሉት። በፕሪሚየር ሊጉ አዲስ ያደገ ክለብ ወዲያው በሊጉ ላይ የሚያስመዘግበው ነጥብ በተለምዶ ሪከርዶች አሉ ማለት፣ የተመዘገቡ እና በአብዛኛው የሚያድጉ ክለቦች ቶሎ ሊጉን አዳብት አያደርጉም የላኛውን ኮምፒቲሽን እና ጥሩ አጀማመር አያደርጉም። በአብዛኛው ደግሞ የመጡ ክለቦች ሲመለሱ አይተናል። አምና ስፒሽታውን ሌስተር፣ ሳውዛምፕተን አብረው ነው የተመለሱት ወደታች ማለት እና ዘንድሮ ግን ሰንደርላንድ ይቆያል የሚሉ ግምቶች እንዲበዙ ያደረገው የክለቡ አጫዋት ስትራክቸርና አንዳንድ ሲነር ተጫዋቾችን ቴክኒካሊም ታክቲካሊም የተዋቀረ ቡድን መሆኑ ነው። አሁን በፕሪሚየር ሊግ ካደጉ ክለቦች ውስጥ ሰንደርላንድ ከ2012-13 ከዌስትሃም በኋላ የመጀመሪያ ቡድን ነው። በመጀመሪያ ስድስት ጨዋታ 12 ነጥብ መሰብሰብ የቻለው ማንም ክለብ አልሰበሰበም። ከዌስትሃም በኋላ ከ2012-13 በኋላ የትኛውም ወደ ሊጉ ያደገ ቡድን በዚህ ደረጃ በመጀመሪያ ስድስት ጨዋታ ነጥብ አልሰበሰበም። ይህን ያሳካው ደግሞ ሰንደርላንድ ነው። ይሄ አጀማመሩ ነው። ምናልባት የዛሬውን ጨዋታ ትንሽ ለዩናይትድ ተጋጣሚው ሰንደርላንድ ጠንከር ይላል። ከማንቸስተር ወቅታዊ ብቃት ከሰንደርላንድ ጊዜያዊ አቋም ላይ መነሻ በማድረግ እንጂ ሁለቱ ክለቦች ሚዛን ላይ የሚቀመጡ አልነበሩም። በሪከርድ ደረጃ እና አንድ ሪከርድ በፕሪሚየር ሊጉ ታሪክ ሊመዘገብ ይችላል። ዛሬ አዲስ ካደገ ክለብ አምና እንደምታውቁ ሰው ዛምፕተን በ38 ጨዋታ የሰበሰበው 12 ነጥብ ከሊጉ ሲወርድ አሁን በሰባተኛ ሳምንት ጨዋታ ዛሬ ሰንደርላንድ ከኦልትራፎርድ አንድ ነጥብ ካገኘ፣ ለምሳሌ አስራ ሁለት ነጥብ ይሞላል። ገና በሰባት ጨዋታ አምና ሳውዛምፕተን የወረደበትን ነጥብ በሰባት ጨዋታ ያሟላል። ይሄን ደግሞ ካልኩሌት አድርጎ ወፍታ ሰንደርላንድ የመውረድ ቻንሱ ካደጉ ክለቦች ውስጥ ሀያ ስድስት ፐርሰንት፣ የመቆየት ቻንሱ ሀምሳ ስምንት ፐርሰንት ነው ይላል። የተቀሩት ፕሮባብሊቲ ነው እንደ ሲዝኑ ቆይታ የሚወሰን ነው። አሁን ግምቱም ያነሳው ይሄ ደግሞ ለሰንደርላንዶች ከዚህ ጨዋታ በፊት ያሉ ማንቸስተር ዩናይትድ ጋር የሚያደርጉበትን የጨዋታ መንገድ እንግዲህ በተለየ መነቃቃት እንዲያደርጉ የሚያስችል ነው። ነገር ግን ሩበን አሞሪም ዛሬ በማንቸስተር ዩናይትድ የአሰልጣኝነት ዘመናቸው እንግዲህ ሀምሳኛ ሊግ ጨዋታቸውን ያደርጋሉ። እዚህ ጋር አንድ ነገር ማንሳት ያለብን ሩበን አሞሪም በሁሉም ውድድሮች ይቅርታ ሀምሳኛ ጨዋታቸውን ያደርጋሉ። ሀምሳ ጨዋታ ሲያደርጉ ግን ባለፉት የማንቸስተር ዩናይትድ በቅርብ ዓመት ውስጥ የነበሩ አሰልጣኞች ያስመዘገቡትን ሪከርድ ስንመለከት ለአሞሪም ጊዜው በጣም ካለፉት ጊዜያት የከበደ የከበደ ጠንካራ ጊዜ ይመስላል። ሁኔታዎችን ስንመለከት ለምሳሌ ኤሪክ ቴናግ በመጀመሪያ ሀምሳ ጨዋታቸው ሰላሳ አምስት ጨዋታ አሸንፎ ሰባ ፐርሰንት የ ዊኒንግ እሬታቸው ከፍ ያለ ብቸኛ አሰልጣኝ ናቸው። በማንቸስተር ዩናይትድ የአሰልጣኝነት ዘመን ከነበሩ አሰልጣኞች ኦፕታ ይሄን ዳታ መሰብሰብ ከጀመረበት ጊዜ ብቸኛ አሰልጣኝ ኤሪክ ቴን ሃግ ከመጀመሪያ ሃምሳ ጨዋታ ሰላሳ አምስቱን በማሸነፍ ሰባት አቻ በመውጣት ስምንት ነው የተሸነፉት። ኦሌ ጉናር ሶልሻር ጋር ሀያ አራት ጨዋታ አሸንፈዋል። አስራ ሁለት አቻ ወጥተዋል። አስራ አራት ጊዜ ተሸንፈዋል። አርባ ስምንት ፐርሰንት የማሸነፍ እሬታቸው ጆዜ ሞሪኖ 30 ጨዋታ አሸንፈዋል። ከመጀመሪያ 50 ጨዋታቸው ማለት 13 ጊዜ አቻ ወጥቷል፣ ግን ሰባት ጊዜ ብቻ ነው የተሸነፈው። አነስተኛ ሽንፈት ያስተናገደው አሰልጣኝ ጆዜ ሞሪኖ የማሸነፍ ሬቱ 60% ነው። ሉይ ቫንጋል 27 ጊዜ አሸንፈው 12 ጊዜ አቻ ወጥቶ 11 ጊዜ ተሸንፈዋል። ሞይስ እንደ ቫንጋል 27 ጊዜ አሸንፈው 9 ጊዜ ተሸንፈው 14 ጊዜ ተሸንፈዋል ከሾሽጋይር ጋር እኩል ፈርጊ በዘመናቸው 22 ጊዜ አሸንፈው 18 ጊዜ ተሸንፈው 10 ጊዜ ተሸንፈው 44% ነው የማሸነፍ እሬታቸው። ሩበን አሞሪም ግን 18ቱ ነው ያሸንፉት ከሁሉም አሰልጣኞች አነስተኛ 12ቱ ናቸው የወጡት በጣም በሚያሳዝን ሁኔታ፣ ካሸነፉት ጨዋታ ደግሞ የተሸነፉት ጨዋታ ይበልጣል። 1 19 ጨዋታ ተሸንፈዋል። ዊኒንግ እሬታቸው ደግሞ 39 ይቅርታ 36% ነው። ይሄ በጣም አሳሳቢ እንደ ማንቸስተር አይነት ቡድን እንደ አይነት ሪከርድ ይይዛል ተብሎ አይጠበቅም። በጣም በጣም አነስተኛና ደካማ ሪከርድ ነው። እንደነዚህ አይነት ጉዳዮችን ደግሞ ከተመለከትን አሰልጣኙ ዛሬ በየትኛውም ውጤት ከሶስት ነጥብ ውጭ ያስመዝግቡ የሚቆዩ አይመስልም የሚቆዩ አይመስልም። እና ይሄ ጨዋታ የእሳቸውን ቆይታ የሚወስን ነው እና በዚህ ጨዋታ ነጥሮ የሚወጡ ክላስ ያላቸው በሁለቱ ክለቦች የሚገኙ ምርጥ ምርጥ ተጫዋቾች አሉ። የብሩኖ ፈርናንዴዝ አሁን አስደናቂ የውድድር አመት የተጫዋቹ ብቃት እንግዲህ ከጨዋታ ጨዋታ የሚነሱ የተናጥል ብቃቶች አሉ። እንደ ቡድን ዩናይትድ ጥሩ ባይሆንም ግን የብሩኖን ጥረት እዚህ ጋር ሳናነሳ አናልፍም። በፕሪሚየር ሊጉ እስካሁን ድረስ በተደረገው ጨዋታ ዘጠኝ ላይን ብሬኪንግ ፓስ በቀጥታ ወደ ሙከራ የተቀየረ ዘጠኝ ላይን ብሬኪንግ ፓስ ያደረገ ብቸኛ ተጫዋች ወደ ሙከራ የተቀየረ። ይሄ ማለት ብሩኖ ፈርናንዴስ በርካታ ላይን ብሬኪንግ ፓስ ያደርጋል። ካደረጋቸው ፓሶች ውስጥ ግን ዘጠኙ ዳይሬክት ወደ ማጥቃት ወደ ሙከራነት የተቀየረ የማጥቃት እንቅስቃሴ ያደረገ ተጫዋች ነው እና ማንቸስተር ዩናይትድ እንግዲህ በዘንድሮ የውድድር ዓመት ካደረጋቸው ሙከራዎች ውስጥ ክፍት ከነበረ እንቅስቃሴ ሰላሳ ሰባቱ ከብሩኖ ፈርናንዴዝ እንቅስቃሴ የተነሱ ናቸው። ሰላሳ ሰባት ሙከራዎች በቀጥታ የብሩኖ ፈርናንዴዝ አስተዋጽኦ አለበት። የሚያስደንቅ እኮ የክሪቲቭ አማካይና ይሄ ቁጥር እኮ ነው እዚህ ጋር የምንመለከተው። ዩናይትድ እንደ ቡድን የማስቆጠሩ ጉዳይ አሁንም ይነሳል እንጂ ይሄ ክለብ በሚገርም ኳሊቲ እኮ ነው አማካዩ ስፍራ ላይ እድሎች ክሬቲቭ እየተደረጉ የነበሩት አሁን እድለኛነትም ይጠይቃል። አሁን እንደነዚህ አይነት ጉዳዮች አሁን አንዳንድ የአንድ ክለብ ሙድ አልመጣ ሲል ሁሉም ነገር ሲበለሻሽ፣ ወይም መንገድ አሊሲዝ እንደዚህ ነው በቃ። አሁን ይህን የመሰለ የክሬቲቭ ሲኩንስ እየተመለከትን ግን ማንቸስተር ያሸነፈው ጨዋታ አነስተኛ ነው ሲባል ያስገርማል። በሊጉ ከፍተኛ ኤክስጂ ክሬት ያደረገ ነው፣ በርካታ ሙከራ ያደረገ ብቸኛ ክለብ ነው፣ በርካታ ኤክስጂዎችን ያስመዘገበ ፋይናል ሰርድ የገባ በተጋጣሚ ቦክስ የነካ በኢንዲቪዥዋል እንኳን እንደ ብራያን ቤሞ ሙከራ ያደረገ፣ እነዚህን ሁሉ ቁጥሮች የተመለከትን ግን ማንቸስተር ዩናይትድ አነስተኛ ነጥብ ነው የሰበሰቡ። ስለዚህ ይህ ጉዳይ ነው እንግዲህ አሰልጣኙ ላይ ቡድኑ አግሬሲቭ እንዲሆን የሚያደርገው በተቃራኒው ደግሞ ግራኒ ዣካ ለሶስት ተከታታይ ጨዋታ ሰንደርላንድ ባስቆጠራቸው ግቦች ላይ ቀጥተኛ ተሳትፎ ሶስት ተከታታይ ጨዋታ ላይ ሶስት አሲስት አድርጓል። ስለዚህ ዛሬ የዩናይትድ አማካይ ካሰሜሮ ቅጣት ይመለሳል። ስለዚህ በአማካይ ስፍራ ላይ የዣካን ፓሶች የማቋረጥ ኢንተርሰፕት የማድረግ ትልቅ ኃላፊነት አለበት ማንቸስተር ዩናይትድ በዛሬው ጨዋታ ሊሳንድሮ ማርቲኔዝ እና ማዝራዊን ብቻ ነው የማያገኘው። የተቀሩ ተጫዋቾች ሁሉ ለዚህ ጨዋታ ዝግጁ ናቸው። ሩባን አሞሪም እንግዲህ ከጫና በጸዳ መልኩ ጥሩ የኢንተርናሽናል ብሬክ ወቅት ችግራቸውን መብት የሚያስፈልጋቸው ጉዳዮችን፣ ታክቲካሊ መረጋጋት፣ የቡድኑ ያለፉትን ጨዋታዎች በሰከነ እና በተረጋጋ ሁኔታ ተመልክተው ወደ ራሳቸው ቅኝት ለመመለስ ጥሩ የመረጋጊያ ጊዜ ከፊት ለፊታቸው አለ። ተጨማሪ አስራ አምስት ቀናት በእነዚህ ጊዜ ደግሞ ማንቸስተር ዩናይትድን መልክ ለማስያዝ ተረጋግተው ለማሰብ ይረዳቸዋል። እና ይሄ ጨዋታ ወሳኝ ነው። ከተሸነፉ ይሰናበታሉ። አሁን እንደሚወጡ መረጃዎች ከሆነ አሁን በዩናይትድ ቤት አሞሪም ይቀጥላሉ ከሚለው ተስፋ ይልቅ አይቀጥሉም የሚለው ጉዳይ ሚዛን እየደፋ መጥቷል። ቦርዱ ከአሰልጣኙ ጎኖ ምናምን ይሄ ሚዲያው ላይ የሚወጡ መጨረሻ ላይ አንድ አሰልጣኝ ሊሰናበት ሲል የሚሰጥ ድጋፍ አለ እና እስቲ የዛሬውን ጨዋታ እንመልከት እና በነገው ድረ ጨዋታ ደግሞ ግምገማ ይዘላችሁ እንመጣለን። ላይክ፣ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ከዚህ ፕሮግራም በፊት የሁለት ትላልቅ ጨዋታዎችን ቅድመ ጨዋታ ግምገማ አድርገናል። ይህንንም ፕሮግራም እያደመጣችሁ ከኛ ጋር የረፍት ጊዜያቸውን እንድታሳልፉ በአክብሮት እንጋብዛለን። በነገራችን ላይ ትናንት ምሽት በተደረገ አንድ የፕሪሚየር ሊግ ጨዋታ በርንማውዝ ከመመራት ተነስቶ በመጨረሻ ደቂቃ አከታትሎ ባስቆጠራቸው ሶስት ግቦች ፉላምን በሜዳው ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ሴሜኒዮ አስደናቂ ሌላ ብቃት በቫይታሊቲ ስታዲየም ያየንበት የምሽቱ ምርጥ ፉክክር በመጀመሪያ አርባ አምስት ፍጹም የበላይነት የወሰደውን በርንማውዝን ተመለከትን ከረፍት በኋላ ደግሞ ፉላሞች ተሻሽለው ቢመጡም ውጤታቸውን ማስጠበቅ አልቻሉም። በሴሜኒዮ ከረፍት ሁለት በመጨረሻ ደቂቃ እንዲሁም ጀስቲን ክላይቨርት ባስቆጠረው ግብ ታግዘው እንግዲህ አንዶኒ ኢራሮላ ሁለተኛ ደረጃ መቀመጥ ችሏል። በነገራችን ላይ በ14 ነጥብ ሁለተኛ እና ሰንደርላ፣ ይቅርታ ማንቸስተር ሰንደርላንድን ረጅም ሳ ስላነሳው እንግዲህ አልጠፋ፣ ለሰንደርላንድ የሚለው ቃል እና ሰባኛ ደቂቃ ላይ ነበር ፉላም በሪያን ሴሲኞ አማካኝነት ቀዳሚ መሆን የቻለው። ከዛን ሰባ ዘጠነኛ ደቂቃ ላይ ሴሜኒዮ አስቆጠረ። ሰማንያ አራተኛ ደቂቃ ላይ ጀስቲን ክላይቨርት አስቆጠረ። ዘጠና ሲደመር ስድስት ላይ ሴሜኒዮ ደገመ። አስደናቂ ድል ነበር ለአንዶኒ ኢራኦላ ደረጃውን ከፍ በማድረግ ሁለተኛ ደረጃ ላይ መቀመጥ ችሏል። ዛሬ አርሴናልና ሊቨርፑል በሜዳቸውና ከሜዳቸው ውጭ የሚያደርጉትን ጨዋታ ውጤት ደግሞ የበርንማውዝን ደረጃ ይወስናል። ስለዚህ አስደናቂ ውጤት በአንዶኒ አሮላ በኩል ተመዝግቧል። በአጠቃላይ የቅዳሜ ቅድመ ጨዋታ ግምገማዎች ይህን ይመስሉ ነበር። በእንዲህ መልኩ ቆይታ ያደረግን ሰላም ቆዩ።